እንዴት ናችሁ? አጀማ እንግዲህ ሳውዲ ላይ ከዚህ በፊት ኢቃማቸው የተበለገ ኢቃማቸው የተበላሸ አብዛኞቹ እያስተካከሉ ነው። እንዲያስተካክሉ የወጣውን አዋጅ እየተጠቀሙ ነው። ነገር ግን ከዛሬ ቀን ጀምሮ የሚበለግ ኢቃማ አይመለስም። በሚሊዮን ሪያል አይነሳም። በላጉ ማንሳት አይቻልም። ምክንያቱም ብዙዎቹ እየተሸወዱ እንደሆነ አክባር መረጃ ስለደረሰኝ ነው። ጢቪ አዲስ የመጡ በዚህ ወር በዚህ ሁለት ወር የመጡ ዛሬ የመጡ ነገ የሚመጡትን ለማስጠፋት ትልቅ ስራ እየተሰራ መሆኑን ደርሶኛል መረጃ። እንዳትሸወዱ ገደብ አለው። ከዛሬ ቀን ጀምሮ የተበለገ ኢቃማ አይመለስም፣ የድሮው ነው። ስለዚህ ይህንን ታሳቢ ያደረገ ስራ ስሩ። ኮንትራት ቤት ያላችሁ በተለይ ጠንክራችሁ ስራችሁን ስሩ። የጠፉ በሙሉ ህይወታቸውን እያጠፉ ነው ያሉት በስነ ስርዓት ኮንትራት ቤት ሁለት ዓመት ሰርታ በክብር በስነ ስርዓት ቤተሰቦቿን አይታ በአንድ ሺህ ብር የምሰራ ጀግና ሴት ስላለች ማለት ነው። ጠፍተው እዚህ በየቤቱ በየዓመቱ የዙባላ ኪስ ለብሰው እስር ቤት ሳውዲን መንግስት የኢትዮጵያን መንግስት ሁሌ የሚወቅሱ አካላት ስለሚኖሩ ሚጭበረበሩ በትዳርም በብርም በምንም በሁሉም ነገር ሚጭበረበሩ እድሜያቸውን ብራቸውን ህይወታቸውን ሚያጭበረብሩ፣ ሚጭበረብሩ ስላሉ ኮንትራት ቤት ያላችሁ ልጆች አጥጥፉ፣ አጥጥፉ፣ ወላሂ አጥጥፉ ነው እምላችሁ። እኛ ሀያ አመት ነው ኖረንበታል በዚህ ሀገር። ይሄ ታሳቢ መደረግ አለበት። ሁለተኛ ደግሞ በገፍ ከሀገር ቤት ተነስታችሁ ሰላማዊ ሰልፍ ይመስል ወደ ሳውዲ የምትመጡም ቆሙ ብላችሁ አስቡ። ሳውዲ በአሁኑ ሰዓት እንደ ድሮ አይደለም። ስራ በፍሪ ቪዛ የሚመጣ አጠቃላይ ዋጋውን ነው የሚያገኘው። የስራ እድል በጣም እየጠበበ ነው ከከፋላ ጋር ከአብሮ ከስፖንሰር ጋር የመስራቱ ነገር ጠባብ የሆነ ስለሚሄድ ወደፊት ይታሰቡበት የሚል ሀሳብ ነው። አብዛኞቹ ቲክቶከሮች ይሄ ፍሎር ተከታይ ለማብዛት ዝም ብለው የሆነ መረጃ እንዲህ እንዲህ እያሉ ስለሆነ ነው። ይሄ ወሳኝ የሆነ መረጃ ስለሆነ ይህንን ሼር ሼር ኮፒ ሊንክ በማድረግ አድርሱት ስልሽ ነገዘ